ኢየሱስ በአባቱ እግዚአብሔር ነው፣ በእናቱ ሰው ነው ስትል ሰሙና ይላሉ። እኔ ሰም ለው እነሱ የሚሉትን እናያልኩ። መጽሐፍ ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው፣ ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው እግዚአብሔር ነው። እግዚአብሔር የሰው የሰው እናት ምንድን ናት? ሰው ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እግዚአብሔር አይ ነው እናት አለው ይላሉ እነሱም ያምናሉ እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባላለች የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን? የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት፣ የአምላክ እናት ምንድን ናት ብለሽ ጠይቂያቸው ነው ያስኬዳል። ነው የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ሱ ሉቃስ 3፥38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3፥38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የማ የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው እግዚአብሔር እግዚአብሔር ነው። ዮብ ምዕራፍ 38 ቁጥር ሰባት ላይ መላእክት የማህል ልጆች ናቸው እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር እግዚአብሔር ናቸው ማለት እንደ አይነት ነገር ሎጂክ እኮ አያስኬድም፣ ነው ለማለት የፈለገው። አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው። መዘዝ ይዞው የሚመጣው ግልፅ ነው። አዎ አዎ ማርያም ወይ እኔ ወለድኩት አንቺ ታቀፍሸው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሸው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም፣ ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተበላለች ራሱ። ግን አይነግሩሽም እሱን፣ በገዝ እየተደበቁ ስለማይናገሩ ነው የአብ ሚስት ተብላለች ራሱ ሰዓታት ላይ ታተሰቡሽ ፣ ምናልባት አንቺ ግለጽ ትችያለሽ። ሰላም ለኪ ማርያም እስመኮንኪ ለአብ ማአርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመኮንኪ ለአብ ማአርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽራ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመኮንኪ ለአብ ማአርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው። ራሱ ማለት ነው። እና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ ግዜት ለምተረገዘ ስጋኪ ይላል። ሰላም ለኪ ማርያም ለአም አርቱር ስብሐት ይላል። መጽሐፍ አርጋኑን ምዕራፍ አንድ ቁጥር ላይም የአም ሙሽራ የምትሆን የሚቤታችን የምስካና ለመጽሐፍ እንድጀምር ይላል። የአም ሙሽራ ናት፣ ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሆን ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ ስምንት ላይ እንደዛ ነው የሚናገረው ማርያም ሁለት ነገር ናት አለ። ዝ who was both virgin and the wife of one husband ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ እያወቅን ነው ጸጥ ምንለው፣ ስሜታቸው እንዳይጎዳ እንጂ፣ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። መከባበሪያ አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው። እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው ዘራፍ እንዳይሉ ነው። በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚል ነው እንጂ እኔ ብዙ ነገር ነው የማውቀው። የእነሱን ጉድ ማለት ውስጥ ለውስጥ የማውቀው ነገር ማለት ነው። ከዚህ ስሜታቸውን ይጎደዋል። ከማርያም ከሰው የሆነው ማን ነው? ከሰው የሆነው የሆነው ሆኖ ማን ነው እግዚአብሔር አብ ነው። እግዚአብሔር ወልድ ነው። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት መላ እግዚአብሔሮች አጋስታልም ይባላሉ። አጋስታልም ተቀየለሽ ነው። እግዚ ማለት በግዝ ጌታ ማለት ነው። አጋስ ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ አለምን የሚገዙ ጌቶች አሉ፣ ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔር ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ ሰባት ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ ስድስት ላይ እንዲህ የሚል እንትን አለ። ነአምን ወነአምልክ በህሉ እግዚአብሔር እምቅድማ ዓለም ሃሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ። በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ፣ እግዚአብሔር ሳልሱ፣ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ያስቀመጡት ማለት ነው። እና ምናልባት እየዋሸው ነው እየዋሸው ነው እኔ እስኪ እናዳምጣቸው አየሾ ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም አሉ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን፣ እናመልካለን። አንዱ እግዚአብሔር ተመልከች፣ ቀጥል። ወነአምን እግዚአብሔር ለአብ ይመስሎ በሁለተኛ ምን ይላል? ወነ አምን በካሉ እግዚአብሔር በሁለተኛው እግዚአብሔር እናምናለን። ዘምልክ ናሁ ለአብ ይመስሉ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነ አምን ካለ በኋላ ደግሞ ወ ማለት በግስ ልክ እንደ አረብኛ ነው፣ እና ማለት ነው። ልክ ወ እንደምለው በብራይስ ሶስተኛውን ደግሞ ሰብስ አዳምጡት። Yeah. Uh -huh. ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎን ያስቀመጡት እና በዜማ ማሐምሊ አያውቁም ብለው ነው። ቅኔ ማሕሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማሕሌት ውስጥ ነው ምነግራቸው። ያው ስሙት

ሄልሽ ጓል መቀሌ እኔን የሚጠሉኝ ስሜን የሚያጠፉት የተሽለጠለጡና የተርመጠመጡ ውስጥ ለውስጥ የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው። ፕሮቴስታንቶቹ ጋር ብዙም ባይዳፈሩ፣ እንዲህ አይነት ነገር የሚያረጉት ይህንን የሚስጥራቸውን ስለማቅ ነው። ምንም አድርጊ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ፣ አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው ወንዶቹ በምን ይሆን የሚሰልሙት? ይሄንን ነገር አውቃለሁ እኔ ውስጥ ውስጡን አውቀዋለሁ። ለዛ ነው እኔ ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንፃር እንጂ ስለስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመለከቱ። አምላካችን ያለ መለየት ሶስት ነው ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውድኝ ይሞክራሉ። እዚህ ሰው ያነብብ ብለው ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 8 ላይ ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድነው ሶስትነት አለው? ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው፣ በምን በአካል ሶስት ነው። ሰይፈ ስላሴ ዘሰኑይ ምዕራፉ ቁጥር 42 ላይ በፅራርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ፣ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም፣ ያዕቆብ፣ ይስሐቅ አያቅም፣ ያዕቆብ አያቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ። እነዚህ ሁላ ሰዎች ምን ነው ምን ነው ምን ነው እንዴት እንትናሉ። ራሱ ማለት ነው ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወናምን በካሉ እግዚአብሔር ዘመክል ለአብ ይመስሎ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ምናል ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር፣ ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተ ለእኔ እግዚአብሔር አንድ ነው፣ ሶስት አንድ ልን ብለ ልትሸውደኝ ትሞክራለህ። አትችልም። እኔ ጋ እኔ ጋ ስላሴን ቀና ብለ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ ስድስት ቁጥሮት ላይ ይዩት። ያለ አጋስት አጋስታለም ስላሴ ቀጠል እንኳን ከግንዱ ለዘይቶ አይደገፍም። እናል አጋስታለም አጋስት ማለት ጌቶች ማለት ነው፣ የእግዚ ብዙ ቁጥር ነው። ሰይፈ ስላሴ ዛሙስ ምዕራፍ አምስት ቁጥር ሁለት ላይ ምንደ ነው ሶስት ልዑላን ገ ሶስት ጌቶች፣ ሶስቱ ጌቶች፣ ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ሰባት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ፣ ሰለስቱ አጋስት ሶስቱ ጌቶች፣ ሶስት ጌታ እያመለክ እኔ ጋር መጥተህ ላጭህንና ቅርሻትን ልታዝረከርክብኝ አይገባህም። ሀሳብ ነው ያቀረብኩት። ሀሳብ ላይ ሞግት። ሀሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል ወይ አቃጥሉት። ያለውን ነገር ባይብል ይናገራል እንደዛ ብዬ አይደለም ብለው ይሄው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል ወይ አቃጥሉት፣ ወይ ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባገር ጊዜ ጋስጫ፣ ኢትዮጵያ የቀሌሎስ እየተባሉ የሚባሉ ምን ታደርጉታላችሁ? መጽሐፍ እንዝራ ስባት መጽሐፈ ሚስጥር ያ የዶግማ መጽሐፍ፣ ከነሱ ለቁል እየጠቀስኩኝ ያለሁት የአሬድም ልታደርጉት ነው ከረሱ ሰለ መወለድ በፊት እኮ የነበረ ነው። በአምስት ሀያ ላይ ነው ይሄን የደረሰው ግዕዝ እዝልና አራራይ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው። ኦርቶዶክስ ማለት ነውና ይሄ ምንድን ነው ያለው ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ ሰባት ነው የስላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘምቅድመ ዓለም ሃሉ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሦስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሦስተኛው እግዚአብሔር ከዚያ እኔ ጋር ትመጣና አንድ እግዚአብሔር አለ የለም። እንደዚያ ነው ሦስት እግዚአብሔሮች ናቸው ያሉት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ ጋድ ዘፋዘር፣ ጋድ ዘሰን፣ ጋድ ዘሆሊ ስፒሪት። ማን ነው ከማርያም ሲሆን ነው ጋድ ዘሰን የሚባለው? ጋድ ዘፋዘር እና ጋድ ዘወሪ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ። አምላክ ያሉን አብና መንፈስ ቅዱስ ደግሞ አምላክ ናቸው፣ በእናንተ ትምህርት ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው የቀሩት ናቸው። አንዴ ሁለት ያልሞተዋሉ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው እስልምና ላይ መተህ እኛ ሐሳብ ነው ያቀረብነው በቃ የምታምኑበትን ነገር ነው አይ ካለ ይሄ መጽሐፍቶቻችሁ ነው ወይ አቃጥሉት ወይ ጣሉት አይ ባይብል እንደዛ አይልም እሰየው ይበል የሚያስብል ነው ባይብል ምንድን የሚለው ዘዳግም ዘዳግም 6:4 ላይ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው እውነት ነው በቃ ይሄንን ነው ይሄ የእኛ ትምህርት ነው ኑ ወደኛ የዓለም ህዝብ ሁለት ቢሊዮን ክርስቲያን ከሁለት 2 ቢሊዮን ውስጥ ከሁለት ቢሊዮን ውስጥ አንድ ነጥብ ሰባት ቢሊዮኑ በስላሴ ያምናል። በስላሴ ያምናል እነ ጆቫይትነስ እነ ኦልጅተስ እነ ሞርሞን ምናም የሚባሉ የአድቬንት ምናም የሚባሉ አድቬንትስ ተቆም በስላሴ ያምናል የሚባሉት ባጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምዷል። ራሱ ማለት ነው ስላሴ በሚባል ትምህርት ተጠምዷል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር አነኝ ትላለህ ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በመቶ አስር የአንጾኪያው አግናጢዎስ ነው ለመጀመሪያ ጊዜ ክርስትና ብሎ ሲሰየመው፣ ኮይ እንዲያደረገው ክርስትና ትምህርቱ ምንድን ነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን ኮሰብስተንሺያል ምናምን ነገር፣ ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ አርስቶትሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራቸው፣ ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስናፈታ ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያሰረጉም ነው። ራሱ ከሰማይ እየመጣ ያሰረጉማል፣ ራሱ ሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጎማቸውም ራሱ ፕላቶኒክ እና አርስቶቴሊያን የሚባል ናቸው፣ የአርስጣጣሊስ እና የአፍላጦን የሚባል ነው አተረጓጎማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት እና አንገሎስ የሚባለው ነው ስሙ እራሱ ማለት መልአክ ይባላል ራሱ ማለት ነው እና መልአክ ይባላል። ያ መልአክ መቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው። ራሱ ሄርሜኒቲኮስ ማለት ስናፈታ ጠናት የሚሉት የአማልክቱ ተርጓሚ ነውና መልእክተኛ ነው። አማልክቱ ሲልቁት አንጌሎስ ይባላል። እሱ ራሱ ወንዱ የዜኑስና የማያ ልጅ ነው። ራሱ አንጌሊያ ትባላለች፣ ሴትየዋ ደግሞ ምትላከዋ ሴቷ፣ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ። ብትመለከት ዜኑስ ማያንና ሄራን ያገባው ከማያ ማንን ወለደው? ሄርሜስ ነው ወለደው። እራሱ አንጌሊያን አንጌሊያን ደግሞ ከማን የወለዳት? ከሄራን የወለዳት እራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልክተኛ ነው ማለት ሄርሜስ የሚባለው ነገር ከዛ ነው የመጣው ማለት። ኤስተርን ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉ ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጓማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት እነዚህ፣ ከፓጋን ነው ግሪክ ወሮም ነው ራሱ ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት ከዛ የበቀሉ ናቸው። ራሱ ቸርች ፋዘርስ የምትሏቸው አብዛኛውን እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያ ትምህርት ጋር የቀየጡት ማለት ነው። ይሄን ይመስላል። ጓል መቀሌ አመሰግናለሁ። ለፈለፍኩበሽ መሰለኝ ዛሬ ቆን ልክ አደለሁ፣ ልክ አደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል። ትክክል እና አባ ተክለሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉምና እኛ በእኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ። እነዚህ እነ ተክልዬ እነ አቡነ አረጋዊ ምናምን እንመጣበት፣ አለ ተክልዬ፣ እመጣለሁ። ስለ ጊዮርጊስ ስለ ጊዮርጊስ ከእኛ ጋር ገኝነት አለው ሱረቱል ካህፍ ምዕራፍ 18 ቁጥር ዘጠኝ ላይ የዋሻውን የሲልዳው ባለቤቶች ከተአምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል እና አምላካችን አላ የዋሻው ምዕራፍ የሚባል አለ እራሱን የቻለ የዋሻው መምንትን አለ እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉስ ተነስቶ ሲጨፈጨፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሪዎስ የሚባል አለ፣ ማርኪዩስ የሚባል መርቆሪዎስ የሚባለው አለ በሁለ 24 ነው። የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው። መርቆሪዎስ ቂርቆስ፣ እና የሉጣ የሚባለው አሉ በሶስት ዜሮ አራት ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በሁለት ዘጠና ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ የነበሩ ማለት ነው። እና በ372 ላይ ነው። በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም በኦርቶዶክስ እና በካቶሊክ ሰባት ናቸው ይላሉ። ሰባት ደቂቀ በኤፌሶ እንደ አኪዮስ ውስጥ የነበሩ ናቸው። ፐርስኪት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው ለ300 ዓመት ነው የቆዩት ማለት ነው እና በጨረቃ አቆጣጥር ዘጠኝ ዓመት ይጨምራል። 309 ቀን ማለት ነው። 300 ዓመት የቆዩት የቁጥራቸው መጠን ግን አጠይቃቸውን ያለው አላህ እነሱ ሰባት ናቸው እያሉ ነው የሚለው ይከራከራሉ። ስምንትም ነው የሚለው አሉ ነው ያንን የዋሻውና የሰሌዳው ባለቤታቸው ከታምራቶች ሲሆን ግሩም መሆናቸውን አሰብክን ይላል። ና ዋሻ ውስጥ የነበሩ ሰዎች አሉ። ከዋሻው የተረፉት አሉ። ሰማታት የሆኑት እነሱ እንደዛ ናቸው። አቡነ አረጋ የምታያቸው ተሳቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባገሪማ ገረምከኒ አባገሪማ አባ ገሪማውን ባይብልን አይ ቲንክ ከአረማይ ስጢሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው። ራሱ መልከጽዲቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው እሳቸው ናቸው። የወጡት ማለት ከረስ ላ ስለም በፊት ነው። ኢትዮጵያ ውስጥ የገቡት ራሱ እነሱ ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት ቲሳ ነው። ቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። ቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት። ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራቤቴ የአካባቢ ሳደርሽ መሰለኝ አይዶ ነው ከዛ በኋላ ደግሞ አቡነ አረጋ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብፅ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ እነዚህ ያን ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ። ራሱ የመንን አለ። ራሱ ገብረ ክርስቶስ ይባላል። ራሱ ገብረ ክርስቶስ ይባላል። ራሱ ገብረ ክርስቶስ የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ። እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ። ሰፈሩ አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ። የአዲስ አበባ ልጅ የለም፣ ዘነብ ወርቅ ነው ዘነብ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው ዘነበ ወርቅ በዛ እና ዛንት ነው እና እንደ አይነት ነው ትምህርታቸው። ጓል ዘመቀሌ ታው ወዝ ሄልፕፉል አመሰግናለሁ በጣም ኡስታዝ። ያ ኦኬ፣ እሺ፣ ዱካ ምንድን ነው? ምን አድርጉ ነው የምትለን? ከማስተማር ውጪ ምን አደረግን?